የልዑል እግዚአብሔር ቤተሰቦች የቅድስት ድንግል ማርያም ወዳጆች፣ ሰላም እንዴት ናችሁ? ዛሬ እንግዲህ አንድ ገዳም እንሄዳለን። እዚህ ቦታ ላይ ትልቅ ትልቅ በረከት ነው ያለው። እናም እናንተም ይህንን ቪዲዮ እስከ መጨረሻው ድረስ በማየት የእመቤታችን የቅድስት ድንግል ማርያምን በረከቷን ተካፈሉ። እንዲሁም ሼር በማድረግ እና ሰብስክራይብ በማድረግ አበረታቱን ኮሜንት ላይ አስተያየታችሁን ሀሳባችሁን ጻፉልን። እንግዲህ በዛሬው ቀን ወደ ኩክየለሽ ማርያም ገዳም አቅንተናል። ኩክየለሽ ማርያም ገዳም ስንሄድ እንግዲህ ያልጠበቅነውን ነገር ነው ያየነው። አባቶቻችን እንደምትመለከቱት በከባድ ሁኔታ ተዘጋጅተው ነበር የጠበቁን። እኛ ይህንን አልጠበቅንም። አጋጣሚ ያው ፀበላችንን ተጠምቀን ዋሻ ጎብኝተን በቃ ይህንን አስበን ነበር የሄድነው ነገር ግን እጅግ በጣም ያልጠበቅነው ትልቅ በረከት ገዳማ ላይ አለ። ይሄም እንግዲህ በየሳምንቱ እየሆነ ያለ ፕሮግራም ነው። አባቶቻችን እንግዲህ ይህ መስቀል አውጥተው ሕዝቡን እየባረኩ ነው። ማጠንቱ አለ፣ ጸሎቱ በጣም ደስ የሚል እውነት ነው የምላችሁ የተጨነቀ ተስፋ የቆረጠ ሰው ፍጹም መረጋጋት ያጣ ሰው እዚህ ቦታ ላይ ፍጹም ሰላምን መረጋጋትን ተስፋ ማግኘትን አግኝተው የሚመለሱበት ቦታ ነው እና በአጠቃላይ አገልግሎቱ እጅግ በጣም ደስ ይል ነበረ። አባቶቻችን እንደዚህ ድምቅ ብለው ሽብርቅ ብለው፣ በጣም ድባቡ እንዴት ደስ እንደሚል። የማጠንቱ የእጣኑ ሽታ በጣም ለየት ይላል። እኔ በጣም የገረመኝ ነገር የጣኑ ሽታ ነው። በቃ እንዴት ደስ እንደሚል እንጃ አላቅም። ያው ብዙ ቦታ ላይ ያው ቤተ ክርስቲያን ውስጥ ቤተ መቅደስ ውስጥ ስንገባ እጣኑ ማአዛው በጣም ደስ ይላል። እና እዚህ ጋር የነበረው እጣን ደግሞ በጣም ለየት ይል ነበረ። ታጠንን ሁላችን ማጠንቱን ከአባቶቻችን፣ ከዛም ደግሞ በሌላ እቃ አድርገው ማጠንቱን አመጡልን። ስብስብ ብለን ስንታጠን ነበር። በጣም ደስ ይላል። ብዙዎች ደስተኛ የሆኑበት የተደሰቱበት ነበረ። እንደዚሁ ሀሳባቸውን ሲገልጹ ተመልክተናል። እና እግዚአብሔር የተመሰገነ ይሁን እና ኩክየለሽ ማርያም ገዳም እንግዲህ በየሳምንቱ እሁድ እሁድ ከዛ ቅዳሜ እንሄዳለን። እናንተ መሄድ የምትፈልጉ ስልካችንን ከስር እናስቀምጣለን። እየደወላችሁ የኩክየለሽ ማርያምን በረከቷን መካፈል ብቻ ነው የሚጠበቅባችሁ እና ኩክየለሽ ማርያም ገዳም ደግሞ ደጇን የረገጠ ሰባት ትውልድ የምታስምር የቃል ኪዳን ቦታ ናት። በዛ ላይ ወንድ ልጅ የአርባ ቀን ሴት ልጅ ደግሞ የሰማንያ ቀን ህፃን ቃል ኪዳን የምታሰጥ የበረከት ቦታ ናት። ኩክየለሽ ማርያም ለጀሮዬ ኩክ የለኝም በቦታ የመጠው ቢለምኑኝ ቢማጸኑኝ ፈጥኜ ሰማቸዋለሁ ትለናለች እና ኩክየለሽ ማርያም ገዳም አመቱን ሙሉ ቅዳሴ የማይቋረጥበት ነው። በቅዳሴው በኪዳኑ በምህላ ጸሎቱ ብዙዎች እየዳኑ እየተፈወሱ ይገኛሉ። እንግዲህ ኩክየለሽ ማርያም ገዳም ሂደው ልጅ የሌላቸው ልጅ ቢለምኗት ቢማጸኗት፣ ስራ የሌላቸው ገንዘብ የተያዘባቸው በበሽታ በመተት ታስረው ያሉ እዚህ ቦታ ላይ እመቤታችን ቅድስት ድንግል ማርያምን ለምነው ተማጽነው እመቤታችን ቅድስት ድንግል ማርያም ሳቱን ሳታድር መልስ የምትሰጥበት ቦታ ነው። እንግዲህ አባቶቻችን ይናገራሉ፣ ይችን ቦታ የረገጠ ንስሐ ሳይገባ አይሞትም እያሉ በገዳሙ ያሉ አባቶቻችን ይናገራሉ ማለት ነው። ፍጹም ሰላምና ጸጥታ ያለበት የሱባይና የአርምሞ ገዳም ከ መቶ በላይ ዋሻ ለሱባኤ ተዘጋጅቶ እኛን የሚጠብቅ መሆንን አባቶቻችን ይናገራሉ። ቤተሰቦቹ ወደ ኩኬለሽ ማርያም ገዳም መሄድ ነው። እንግዲህ ኩኬለሽ ማርያም ገዳም ከአዲስ አበባ 130 ኪሎ ሜትር ርቀት ከደብረ ብርሃን ደግሞ 5 ኪሎ ሜትር ገባ ብላ የምትገኝ ጥንታዊት ገዳም ናት። በ1972 ዓ ም እንደተመሰረተች ከአባቶች ቃል ሰምተናል። ይቺ ቦታ ታሪካዊ የሆነች ቦታ ናት። የቦታዋ አቀማመጥ ለየት የሚያደርገው እጅግ በጣም የሚገርም ሶስት መቶ ደረጃ ወጠን ወርደን ነው ገዳሙን የምንሳለን። እጅግ በጣም መንፈስን የሚያረካ ደስ የሚል ቦታ አምስት ገዳማት ያሉበት ሳሪያ ቅዱስ ሚካኤል ገዳም፣ ምንያምር ቅዱስ ገብርኤል ገዳም፣ ቅዱስ ግዜራብ ገዳም እና ኩክየለሽ ማርያም ገዳም፣ ቅዱስ ስላሴ ዋሻ ገዳም እና የቅዱስ ኪዳነ ምሕረት ቤተ መቅደስ ይገኛል። ምንያምር ቅዱስ ገብርኤል ዋሻ ቤተ መቅደስ ስንገባ አምሳለ ሲኦል አለ። ይህንን ገዳም ገድመው የጨረሱት አባታችን አባ ኃይለ ጊዮርጊስ መቃብራቸው ወይ ደግሞ ያረፉበት ቦታም ከጎን ዋሻ ይገኛል። እዚህ ዋሻ ገብተንም እንባረካለን ማለት ነው። ህዝበ ክርስቲያን፣ እናንተ ወደዚህ ገዳም እየመጣችሁ የእናታችን የቅድስት ድንግል ማርያምን በረከቷን ማግኘትና መካፈል ነው የሚጠበቅባችሁ። ከሰማኒያ በላይ ገዳማውያን መነኮሳቶች የሚኖሩባትና ወደ ዘጠና አካባቢ ቀሳ ውስጥ ዲያቆናት፣ አገልጋዮች ያሉባት ታላቅ ገዳም እለት እለት ወንጌል የሚሰበክባት፣ ምስክርነት የሚነገርባት እጅግ በጣም ብዙ ሺህ ህዝብ ወደዚህ ገዳም ሂዶ ችግሩ የተፈታላቸው ብዙ እህት ወንድሞቻችን አሉ። እንዲሁም ቀን በቀን እንግዲህ በቃል ምስክርነት እየተነገረ ይገኛል ማለት ነው እንግዲህ ማታ ማታ ሁል ጊዜ ከአንድ ሰዓት ጀምሮ እስከ ሶስት ሰዓት የማታ የጸሎት መርሃ ግብር አለ ከወንጌል ከጸሎት ከምስክርነት ሰዓት ጀምሮ ማለት ነው። እናንተም ወደዚህ ቦታ በመሄድ የሶስት ቀን ሱባኤ የሰባት ቀን ሱባኤ የአስራ አራት ቀን ቆይታ እና እስከ ሀያ አንድ ቀን ቆይታ በማድረግ ደጅ በመጽናት ከመቤታችን ትልቅ በረከትን፣ ድነትን፣ ፈውስን ማግኘት ትችላላችሁ ማለት ነው። እንግዲህ ኩክየለሽ ማርያም ገዳም ይህ ሁሉ ሕዝብ ገብቶ እየተባረከ ይገኛል ማለት ነው። እንግዲህ ሁሉ ሕዝብ የገባው በጉዞ ነው። ብዙዎች ተባርከዋል። ብዙዎች የእመቤታችን የቅድስት ድንግል ማርያምን በረከት አግኝተዋል። በገዳሙ በሚዘከረው የዳቤ እና ንፍሮ በንፍሮ ውሃ ብዙዎች በረከት አግኝተዋል። በዚህ የንፍሮ ውሃ እና የንፍሮ ዳቤ ብዙዎች ከሆድ ሕመም እንደዳኑ የገዳሙ አባቶቻችን ይናገራሉ። በጣም የሚገርም ነው አገልግሎቱ፣ በጣም ደስ የሚል ሁላችንም የተደሰትንበት ድነትን፣ ፈውስን፣ በረከትን ያገኘንበት ማለት ይቻላል። እውነት ነው መናገራችሁ። ህዝበ ክርስቲያን የተጨነቃችሁ፣ ተስፋ የቆረጣችሁ፣ ብዙችሁን ወደ ኩክየለሽ ማርያም ገዳም አድርጉ። እኛም እንግዲህ በሄድ በየሳምንቱ እንሄዳለን ቪዲዮ እየሰራን በዩቱብ በቲክቶክ ቻናል አለን እየሰራን በቴሌግራም ግሩፕም እንለቃለን። ለእናንተ እናሳውቃለን። ገዳማ ላይ መሄድ የማችሉ በዩቱብ መከታተል ትችላላችሁ፣ በቲክቶክ መከታተል ትችላላችሁ። እንዲሁም ቴሌግራም ግሩፓችን ላይ እዚጋ ባስቀመጥ ነው ስልክ በመግባት አንድ ላይ ቤተሰብ በመሆን እንግዲህ እለት እለት ገዳማ ላይ የሚነገረውን ወይ ደግሞ የሚታየውን ወደ እናንተ ስለምናደርስ ማግኘት ትችላላችሁ ማለት ነው። ገዳሙ ላይ ሰፋ ያለ የልማት ስራ ተጀምሯል። በጣም ደስ የሚለው አንድ ወር ባልሞላ ውስጥ ብዙ የልማት ስራዎች እንቅስቃሴ ላይ ናቸው። ኩክየለሽ ማርያም ገዳም የሚሰራውን የልማት ስራ መሳተፍ የምትችሉም ካላችሁ ከስር ባስቀመጥኩት ስልክ በመደወል አካውንት መጠየቅ ትችላላችሁ። የገዳሙን አካውንት ወደ እናንተ የምናደርስ ይሆናል። ገዳሙን ማገዝ መርዳት ይችላል። በተለይ አሁን ሰፋ ያለ የገዳም የመንገድ ስራ ተጀምሯል። እውነት በጣም አባቶች ሌት ከቀን እየለፉ እየደገሙ እያገለገሉ ይገኛሉ። ለእኛ ድነት ነው፣ ለእኛ ፈውስ ነው፣ ለእኛ በረከት ነው፣ ለእኛ ምሕረት ነው እየታገሉ ያሉት። እናንተም ህዝበ ክርስቲያን እንግዲህ እኛ ያስተላለፍነውን መልእክት ለሌሎችም አዳርሱ፣ ሸር አድርጉ። ለብዙዎች ተስፋ ይሆናል፣ ለብዙዎች ምረት ይሆናል። እና ሰው እንዲድን ነው እንግዲህ 24 ሰዓት የምንታገለው። እናንተም ደግሞ በጣም ለተጨነቁ ተስፋ ለቆረጡት ጓደኞቻችሁ፣ ቤተሰቦቻችሁ ማዳረስ ይጠበቅባቸዋል። ሰብስክራይብ አድርጉ፣ አበረታችሁን፣ ሀሳብ ስጡን፣ ሀሳባችሁን ግለጹ፣ ስልክ ደውሉ፣ አናግሩን፣ ዝም አትበሉን ቤተሰቦቻችን። ያው ይሄ ቻናል ቢያድግ ብዙዎች ይጠቀማሉ፣ ለብዙዎች ድነት ይሆናል፣ ለብዙዎች እንግዲህ መንገድ ይሆናል ማለት ይችላለሁኝ የበረከት ስራ የምንሰራበት ቤት ስለሆነ ለዛ ነው ሰብስክራይብ አድርጉ የምንለው ማለት ነው። እናም እንግዲህ የእናታችን የቅድስት ድንግል ማርያም በረከት አልፋቱ ከመሪ ሄድ ለርሰ ምረት ስም ታገኙ ነው የምንፈልገው። እንግዲህ የኩክየለሿ ማርያም እናታችን ቅድስት ድንግል ማርያም ሁላችሁንም ለያላችሁበት ባለንግር ያላችሁ በምረት ትጎብኛችሁ ታስባችሁ። ሁላችሁም በጭንቅ ውስጥ ያላችሁ፣ በተስፋ መቁረጥ ውስጥ ያላችሁ፣ መረጋጋት ያጣችሁ፣ በጭንቅ ውስጥ ያላችሁ እህት ወንድሞቻችን፣ ወገኖቻችን ኩክየለሽ ማርያም በቤታችሁ ገብታ አለው ብላ ችግራችሁ እንድትፈታላችሁ ኬለሽ ማርያም ብላ ስሟን ስትጠሩ ፈጥና ደርሳ ሰምታችሁ ለምስክርነት እንድትበቁ ነው። ሌሎች ማርያም ሰማችን እንድትሉ ስሟን እንድትጠሩ በቤታችሁ ትግባ። የተጨነቃችሁ ሁሉ ተስፋ የቆረጣችሁ ሁሉ እንግዲህ ራሄነን ህታች ራይለን ሰቅላየ ማርያም እንግዲህ፣ ብዙ ስራዎችን ስንሰራ ቆይተናል። አሁንም በኩክየለሽ ማርያም ገዳም የልማት ስራዎችን አስጨምረን ከአባቶች ጎን ቁመን እንዲሰሩ እያደረግን ነው ማለት ነው። እናንተ ከጎናችን ቁም ብቻ ነው የሚለው ማርያምን። ኩክየለሽ ማርያም ገዳም በጣም ብዙ ሰው ገዳሙ ላይ ቀርሶ ነበር። እንግዲህ ገዳሙን በማስተዋወቅ ወደዛ ቦታ ብዙ ሰው እንዲገባላቸው እያደረግን ነው። ልማቱንም እንቅስቃሴ እንዲጀምሩ አድርገናል ማለት ይቻላል ማለት ነው። ነገር ግን የእናንተም ድጋፍ የእናንተም አይዟችሁ ዋይነት ስለሚያስፈልግ በጸሎት፣ በጉልበት፣ በሀሳብ ገንዘብ ያለው በገንዘብ ሌሎቻችሁ በጸሎት ከጎናችን ሆናችሁ ማገዝ ይጠበቅባችኋል። መቤታችን ከሁላችን ጋር ትሁን፣ አትለየን። ወላዲት አምላክ ትጠብቃችሁ፣ ጥላ ከለላ ጠበቃ ትሁናችሁ። ቅዱስ ሚካኤል ከሁላችን ጋር ይሁን። እናመሰግናለን። መልካም